አሰላሙ አሌይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የትክተር ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከእኔ ከኔ ጋር ሁሉ ሰላም ነው። ሀባቢ እንዴት ናችሁ? ደግዬ ናችሁ? ሁሉም ሰላም፣ ሁሉም መልካም እንደሚሆን ተስፋ አደርጋለሁ። ትናንትና መለከኩ ቪዲዮ ላይ እናንተ ወደ ዝበፍራለሁ እንዴ እንዴ ኩም ለብሰው እራሱ ሮይ ለላይ እና ደግሞ ጉሉ ማሻላ ጠይብ ጉሉ ማሻላ እኔም ለብሳቸው ጨርሶ፣ ሰፋፊ ናቸው፣ ግን የዚህን ያክል እንኳን እንትን የሚል አይደለም፣ ጣል አይነት አይደለም። ሰምታችኋል። እና ምን ልላችሁ መሰላችሁ፣ ማለት ነው ወደችዬ፣ ዛሬ አንድ መልክት አለ። መልክት ምንድን ነው? ኤምባሲ ማለት ነው። ኤምባሲ ታውቃላችሁ። ኤምባሲ ተጀምሯል ማለት ነው። ልጅ ይዞ መሄድም ሆነ ባህርተኞች እየተመዘገቡ ተጠርተዋል። ነገር ግን ኤምባሲ ያመጣውን እንት ልንገራችሁን ያልገባኝ ነገርና ተፍስር የሌለው ነገር ነው ያጋጠመን ማለት ነው። ምን ብላችሁ ብትጠይቁ ኤምባሲ አሁን ያመጣው ነገር ቁርምፍድ ይወዳሉ። ቁርምፍድ በነገራችን ላይ ጥሩ ነው ማለት ነው። ለአፍሽታ፣ ለሁሉም ነገር በቃ ደስ ይለኛል። ላፊ ውስጥ ማለት እና ተጠቀሙት ማለት ነው። ለአፍሽታም ሆነ ላፍጠረን አሪፍ ነው፣ ለጥርሳችን ቢሆን ማለት ነው። ምን መፋቂያ፣ የዚህ መፋቂያ ነው አለኩልሃል። ወደ ገደለው ስገባ ኤምባሲ ተመዝግበው ጨርሰው ተጠሩ። ተጠርቶ ሲያበቁ ወንድም የሚሆን ሴት ልጆችም የሚሄዱ ምን አድረጉ መሰላችሁ? አሁን ላይ ያመጡት ዘዴ ምንድን ነው? ለቀጠሮ ለአሻራ አሁን ለምሳሌ የኔ ዘመድ ቅርብ ዘመዳችን ይሄዳል ማለት ነው። አማቻችን ይሄዳል እና ቀጠሯቸው ለአስራ ሰባቱ ነው። ለእንግሊዝ ምን አደረጉ መሰላችሁ? ትኬት ሳቆርጡ እንዳመጡ አሁን ኢትዮብ ላይ ራሱ ቢዲዮ ሰርች ነበር ማለት ነው። ወዶች ደስ ካላቸው ኢትዮብ ላይ ገብታችሁ እዩት እና ትኬት ቆርጣችሁ ይዛችሁ ትኬቱን ታትመጡ አሻራ ቦታ ይዘናችሁ አንሄድም ብለው አሉኝ። አሁን ለአስራ ሰባት ነው ተቀጠርኩት። አስራ ሰባት ስመለስ ወደ እነሱ ዘንድ ስሄድ የትኬት ወረቀት ይዤ ካለርኩኝ አስተናግዱኝ ማለት እንደገና ሌሎችንም እንደዚ ባረግ ዩቱብ ላይ ኮሜንት ላይ አዎ እኔም ልጅ ጅ ሄጄ ሌላውን ጨርሽ ሳበቃ ትኬት ቆርጠሽ ነው አሻራ የሚጨርሹ ብሎ አሉኝ። እንዴት ነው ነገሩ? እኔም አልገባኝም እያሉ ነው። እስቲ ምንድን ነው አላማቸው? ምንድን ነው ማለት አሁን፣ እኛ ጠለብ የነበር ነው ሰዎች አሻራ ሄደን ቢይዘን ትኬት ቆርጠን እንትና በቃ ይሁላ ሰው ለምሳሌ ሶስት መቶ ሰው እንበለው በቀን ቢያንስ እንኳን ሐሙስ ሐሙስ ሶስት መቶ ሰው ቢያንስ ይስተናግዳል። ያ ሶስት መቶ ሰው ሂዶ አሻራ ሳይጨርስ ትኬት ቆረጠ ተማ። ከዛ ከትኬት በኋላ ነው አሻራ ቦታ ይዞ ያቸውን እንትን የሚሄዱት ከዛ በኋላ አሻራ ቢይዘውስ የአሻራ ሁኔታስ እንዴት ነው? እኔ ሊገባኝ ምንም አልቻለም። አባቤ ማለት ነው ውዶችዬ። እስኪ የገባችሁ የተበራራላችሁ እስኪ ማናቱ ምንድን ነው? ይሄ ትኬት መቁረጡስ ለኤምባሲ የሚጠቅመው ምንድን ነው? ከአሻራ በፊት ይህን ነው ማወቅ የምፈልገው ውዶችዬ። ያው ሰላማችሁ ይብዛ። ይህን እንደምትመልሱልኝ ተስፋ አደርጋለሁኝ። ለሰላምና ዝነት በእናንተ ላይ ሁን ብያለሁ። ይህን መልሱልኝ ማለት ነው። ምንድን ነው አላማው?